ለመመለስ ምን አድርጋችኋት ነው ክርስቶስን ቀመሰች የክርስቶስን አስተምሮ አየች ክርስቶስን አመነች ብርሃን ነው ህይወት ነው ተከተለችው አያት መልካም ጥያቄ ያለሽ በክርስትና ላይ ወይንስ እንጠይቀሽ ቀጥል ደግሞ ያ ፈልጌ ነው የገባሁት ስብስቡ ደስ ይለኛል

ጽፋልኛለች ምን ብላ ጻፈችልኝ? ያው አንድ ቁጥር ጻፍልኝ፣ አፍራ ጽፋልሃለች። ያው አሁን የለችም እኮ። እሺ፣ አንድ ቁጥር ጻፊ አላየኋትም። ማን ነው ስሟ? የፍቅር ተስፈኛ ምናምን የፍቅሬ ተስፈኛ ያው እቺን ነው የፈለግሽው? አያት አያት ያው ገብታለ። የፍቅር ተስፈኛ አንቺን ነው ሰማለሁ ነኝ አንቺን ነው እንደ የፍቅር ተስፈኛ ሰላም ብያለሁ። እንደናችሁ። እንዴት ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። ከእስልምና ነው የመጣሽው? አዋራህ ነው። ከእስልምና የመጣሽ ነሽ? አዎ። ያው ማለቴ እኔ ማመስገን አልችልም፣ በጣም ነው የማመሰግነው ከጨለማ ስለወጣኝ ስለወጣ እንትንት ያለሽ ችግር የለው። መልካም ምን ያለሽ ቆይ ችግር የለው። አንቺም እንትን ስለምትይ ችግር የለው። የፍቅር ተስፈኛ ዋናው ዋንጅ መዳንሽ ሀያት እንደ ህትሽ፣ አንቺም ከጭለማ የምወጭበት ሩቅ አይሆንም ቅርብ ነው። ዋናው ተስፋችንም አላማችንም እቅዳችንም እናንተ አብጃለሁ፣ አልሐምዱላህ አልሐምዱላህ። አያት ተረጋጋ። ያው እህትሽን አስገባንልሽ አይደለ? ሲጀመረት አብደሻል፣ እንጂ በቃ አብደሻል። ወላሂ ለአዚም ኖ ነው። በዚህ ማውራት ራሱ አልፈለኩም ነበረ፣ እሷን በውስጥ አልመልስ ስልካላነሳ ስላለች ነው እንጂ እኮ ጥያቄ ካሉሽ እኮ አንቺም ትጠይቂያለሽ፣ ችግር የለውም አንቺም እርግጠኛ ነኝ ከጭለማ ትወጪያለሽ። እና አሁን እኔ እና አንቺ ደግሞ እዚህ ልንማገት ነው ወይስ? እሺ አብጃለሁ እንበልና አብጃለሁ። እና በምን ልታዱ ነው የሚፈልገሽ ነው? በመስቀል ነው በጸበል ነው ወይስ በየትኛው እምነት ልዳን? እስልምና ውስጥ በሆነ ኖ አሁን እዚህ ገብተሽ አትረብሽ። ለማንኛውም እኔ እና አንቺ ዝም እንማገትበት አይደለም ለማንኛውም ሰላም ብዬሻለሁኝ እህቴ። ብቻ በነገራችን ላይ ብታስተምሩ ላይ ደስ ይለኛል። ታላሽ እህቴ ነው ኦኬ። ታናሽሽ መች ታናሽሽ ወኔ ተማናሽሽ መች ታናሽሽ ትማራለች ታናሽ እኔ መልካም ነው ታንሽ እናውሪኝ እስኪ ምንድን ነው? ሀያት ምንድን ነው አትመውቱኛ እንዴ ያ ቀስበይና ተረጋጊና ምንድን ነው ማለት ምንድን ነው እሱ የሆነው ምንድን ነው የሆነው እናንተ ልጠይቃችሁ ምን አድርጋችኋት ነው እንጂ አንቺ ደግሞ ማለት ነው ለፎሎሽ ላ ለአዚን በጣም ታሳዝኛለሽ ወረበለን ሀያት ጥያቄሽን ልመልስ ምን አድርጋችኋት ነው ክርስቶስን ቀመሰች የክርስቶስን አስተምሮ አየች። ክርስቶስን አመነች። ብርሃን ነው ህይወት ነው ተከተለችው። የመሐመድን አስተምሮ ያሳለፈችበትን ዘመን አሰበች። ጭለማ ነው ሴጣናዊ ነው ጥላ ወጣች። ስለዚህ ምንም ምንድን ሲጀመር

እኔ ነብታ ታግዙ እናንተ ለእናንተ አላህ ሀዲያ ይስጣችሁ። ዱዓ ሀዲያ ማለት ሀዲያ ደቡብ ውስጥ ያለውን ሀገር ነው። ጥያቄ ካለሽ ጠይቂኝ። ጥያቄ ካለሽ ጠይቂ አሊያም እንጠይቅሽ። እሺ እንድንድን፣ እሺ ጥያቄ እንጠይቅሽና መልሽልን። እሺ እህትሽንም ታድኛታለሽ። ያው እህትሽም ወደ ናንቺው እንድትመለስ እንጠይቅሽ አሊያም እስልምና እውነት ከሆነ እውነት ነው። አልሐምዱሊላህ የእናንተ በምትሉት እኛ ወንድ ልጅ አናመልክም እናውቃለን። አላህ እንዳገረድ ነው ማለት ነው። ምክንያቱም ጺም አልባ ሆኖ ለመሐመድ ተገልጦለታል። ጥያቄያችን እሱ ስላልሆነ ተረጋጊና፣ እህታችን ተረጋግተሽ፣ ጥያቄ ካለሽ ጠይቂን፣ አሊያም እንጠይቅሽ፣ አሊያም በክብሩ ረጂ ል

ባታወርዷት እኔ እወርዳለሁ እሷም ባታወርዷት እራሳት አልወረደች ባታወርዷት ይስልኝ እና ደግሞ እሺ ማለት መናገር አልችልም። በጣም ነው የማመሰግነው። እፎይ ከታችም ሁኔ ቢሆን ተረድቼ ከወደ ብርሃኑ መጥቻለሁኝ። ስታስተምር ምናምን እንደዚህ ስታስተምር ከታች እየሆንኩ እያዳምጣለሁ። እኔ ጥያቄ እንኳን ጠይቄ አላውቅም፣ በራሴ ተረድቼ እግዚአብሔር ይመስገን ወደ ቤት ስለመጣሁ እና እህቴን ደግሞ በእግዚአብሔር ስም ማለት በጸሎት አስቡልኝ። ሻ ብታስተምሯት ደስ ይለኛል። ማርያምን እናስተምርልሻለን። እርግጠኛ ነኝ እንደማራለይ ትማራለች። አሁን አያት አሁን

ለምስጋና እና በውስጥ ደግሞ ላላውራት የፈለግኩት ያው የምታወራኝ ወሬ ስለማዝ ነው፣ ለዛ ነው። እህቴ ይቅርታ ከቻልሽ፣ ደግሞ እንደ ማንኛውም ሰው በሶሻል ሚዲያ ማውራት ይችላል፣ እንደዚህ ማለት ነው። እኔ በውስጥ ላወራሽ አልችልም። ምክንያቱም ያው አንቺ ብቻ ሲጀመር እንደዛ ሳይሆን እኔ ከቤተሰቦች የሚጨምር እንደተውኳችሁ ነግሬያችኋለሁ እ በቃ በዚሁ ማውራት እንችላለን። ከቻልሽ ተማሪና ተመለሽ ወደ እግዚአብሔር ቤት። እውነታው በቃ ይሄ ነው። ከዚህ ውስጥ ይሆን ይምጣል